ሰላም ሰላም ውድና የተከበራችሁ የሱፍቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛለኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ ደግሞ ማሳያችሁ ሰንበቴ ከተማ ላይ ከአሁን በፊት ቀለም ተቀብቶ ውጭ ላይ ፕላስቲክ ኮርኒስ የውጭ ላይ ከበሮ ቤቷን የሰራሁላችሁ ቤት ቻክና ጅብሰም ኮርኒሱን ጨርሰን ቻክ አድርገ ነው እንደዚህ አሁን ፊኒሽንጉን በር ላይ ያለው ምናምን ጠርዛ ጠርዙና ፊኒሽንጉን እየጨራረስኩ ይገኛለሁ። ዛሬ በሰንበቴ ከተማ ላይ እገኛለሁ ማለት ነው። እንግዲህ ይህንን ቤት ወደ ማጠናቀቅ የሄድኩ ነው። ኢንሻላህ ማታ ላይ አልሙኒየም ፕሮፋይል፣ ይሄ አሁን የምታዩት የአልሙኒየም ፕሮፋይል ጅብሰሙ ላይ የምገጥመው ነው። ይሄን አንጥቻለሁ። ማታ ላይ ይሄንን ዚሳሩ ላይ ሚንታል ላይ ኮሊደር ላይ ገጣጥሜ ማሳያች ይሆናል ማለት ነው። ወይም ነገ። አሁን እንግዲህ እንደምታዩት ሲማጎ ወጥረን ቀጥ አድርገን እስካቶላ ራሱ እየከበረን ነው በጣም ተጠንቀን እየሰራ ነው ነው። አሮጌ ቤት ልክ ባለፈ እንዳያችሁት ይሄ ቤት ነበር ማለት ነው። ይሄን ቤት እንግዲህ ወደዚህ ደረጃ ተነዋል። በጀሶና በሰጋቱራ ቀጥ አድርገን የሞላን እንደዚህ አድርገን ሰርተነዋል። ፏ ብትና አድርገነዋል ማለት ነው። እንግዲህ አሁን ይሄ የምታየው ሲማጎ እስካቶላ የምንቀብርበት ነው። የማብሪያት የሶኬትና የማብሪያ ማስያው ማለት ነው። ላይኛው እንደዚህ መስመር አድርገን ያደረግ ነው ማብሪያትን የማብሪያ ማጥፊያው ነው። የታችኛው ደግሞ ሶኬት ነው። በውሃ ልክ ነው እንግዲህ የምንገጥመው። የስራ ጥራታችን ይሄን ያክል ነው። የምንጨነቀው ለቤቱ ውበት ማለት ነው። ሶኬቶቹ ራሱ ከፍ ዝቅና እንደዚህ ተባለው ተባለጡ ነው አያስጠሉ ማለት ነው። አንድ ቦታ ከፍ አንድ ቦታ ዝቅ ብሎ አያስጠላም። እኩል ቀጥ ያለ ይሆናሉ ማለት ነው። ሁሉም አቀማመጣቸው በጣም ያምራል እንደዚህ ሆነው ሲቀመጡ። በእንደዚህ አይነት አሰራር እየሰራሁ ትገኛለሁ። መጨረሻውንም ታዩታላችሁ እንዴት እንደሚያምር ኮርሱን። በጣም ዘበናዊ ስራዎች ነው የተጠቀምናቸው። እንግዲህ ይህንን ቤት ያ የሞተ ቤት ወደዚህ ካመጣ ነው ሰዎች በጣም ተደምሙበታል። ብዙ ነገር አፍርሰን ብዙ አበላሽተን የሰራ ነው እንደዚህ አድርገነዋል። እንግዲህ ጅብሰም ስራ ማለት ቤታችንን አሮጌ ቤት ነው ብለን ሳንጨነቅ ወደ አዲስ ቤት የምንቀይርበት አሰራር ቢኖር ጅብሰም ነው። እንግዲህ ተመልከቱ። አሁን እየቆረቆር ነው። እንግዲህ ምን ያክል ጠንካራ እንደሆነ ተመልከቱ። አሁን ሰጋቱራ እና ጀሶ ተቀላቅሎ ይኸው፣ አሁን ጀሶ እና ሰጋቱራ ያለበት ይኸው፣ ጥንካሬውን ተመልከቱ። አፈሩ ሲመታ ደግሞ ይኸው፣ አፈሩን ተመልከቱ፣ እንዴት ገር እንደሆነ። አፈሩ ያው፣ አፈሩ እንደምታዩት ገር ነው። ይሄኛው ጅብሰሙ ግን ሰጋቱራ እና ጅብሰም የሰራ ነው። ይኸው ጥንካሬ ጉድ ተመልከቱ። አጃኢብ ቁድራ ይሄ ሰጋቱራ የሚባል ነገር ጥንካሬው ጎበዝ፣ የሚገርማችሁ በጣም ጠንካራ ነው። በጣም ቤት ያጠነክራለች ጭቃ ቤት በጣም ጠቃሚና ወሳኝ ነገር ነው። አሁን እዚህ ቤት ላይ የተጠቀምኩት ወደ 40 ኩንታል ሰጋቱራ ነው። እነዚህ የምታዩቸው በሮች አሁን አስቆርጬ ነው፣ ባለፈው መግለጫ አስተቻቸዋለሁ። አስቆርጬ ነው እንደዚህ ከፍ አድርገው በጅብሰም ጠርዙን እያወጣሁት ያለ ሲያልቅ፣ ታዩታላችሁ ኢንሻአላህ። በጣም ነው የሚያምረው። እና እንግዲህ ይሄ አሁን ብሬከር ቦክስ ነው። በዚሁ አጋጣሚ ብሬከር ቦክስ ስንገጥም እንዴት ነው አይነፋብህም እንዴ ብለህ ጥያቄ ላይ ጠየቃችሁ የነበራችሁ፣ አትቆርቁረው። ይህንን ብሬከር ቦክስ እንግዲህ ወደ ውስጥ ቦርቡራችሁ መቅበር ትችላላችሁ፣ እንደዚህ በምታዩት መንገድ እንሻላ ወይ። በሰፊው የዚህን አሰራር ቪዲዮ የምሰራላችሁ ይሆናል። አጠራ አድርጌ እንደዚህ አድርጎ ማድረግ ትችላላችሁ ማለት ነው እንግዲህ ጭቃ ቤት ላይ ጅብሰም እጅግ በጣም ዘበናዊ ስራ መስራት ይቻላል። ይሄ የምታዩት ኮሊደር እንግዲህ ባለፈ ያያችሁት ይሄ ኮሊደር ማለት ይሄንን ኮሊደር ወደዚህ መመለስ በጣም ይከብዳል። አሁን ገና ማብሪያት አልበራም፣ ከዚህ አልሙኒየም ገና ስላልቆረኩ ኮሪሱን ቻ ካል አደረግኩትም። ግድግዳው እንደምታዩት በቃ ያብረቀርቃል። ሳኩ ራሱ ስላልተጠዳ ነው እንጂ በጣም ነው የሚያምረው። ይሄ ደግሞ በረንዳው ነው፣ ባለፈ ኮንቲኑ ኖሮ ያያችሁት አሁን እንደዚህ ዚጋ ፍሬም ገና እናደርጋለን። ከውጭ ፕላስቲክ ያደረግ ነው ማለት ነው። ከስር ጅብ ሰማ ይቻት ና ምናምን አካባቢ ነው። ዚጋ በራለን። የሁሉንም በር ቆርጠነዋል፣ ቁመን ጨምረናል። እንደምታዩት ይሄ በር ነው ወደ ክሽን የሚያስገባ በር ነው። ይህን እንደዚህ ቆርጠን እንደዚህ አድርገነዋል። ይሄ በሩ ከፍ ሲል ውበት ይኖረዋል፣ ያምራል። እዚህ ቆርጠናል፣ በሩን ማለት ነው። ይሄን ቆፍረን ነው የቆረጥ ነው። ይሄ የምታዩት ፓርት ከዚህ በታች ነበረ፣ በሩ ከዚህ በታች ነበር። እኔን ራሱ አያስገባም፣ በቃ እኔን ራሱ ሜትር ከሰባ ቁመን ነው። በጣም አጭር ስለሆነ ሁለት ካርባ ላይ ቆርጠነዋል። ሁለት ካርባ ርዝመት፣ ስፋቱ ዘጠና ሳንቲም አካባቢ ነው። አንድ ሜትርም የሚሆን አለ። እንደዚህ አድርገን ቆራርጠን ነው እንደዚህ አድርገን ወደ ላይ ከፍ አድርገን ቆርጠን መቃኑን አንስተን በፊት የተገጠመ የነበረውን መቃን አንስተን በጅብሰም እና በሰጋት ወራቃት አድርገን እየሰራን ነው እንገኛለን። ይህን እንግዲ አሰራር የሚጠቅመው ቤታችን እንካት ያደርግልናል። ሲቀጥል ደግሞ ታንቡራት አበር ስንገጥም ምቹ የሆነልና ነው ማለት ነው። እንግዲህ ሴቱ ስራው ላይ ሲገባ በቀድሞ የሚስተካከሉ ነገሮችን እያስተካከለ፣ እንዲሁም ደግሞ የሚሰሩ ነገሮችን እየሰራ የሚያልፍ ልጅ ነው። አሁን ፖሊሱ ጋ ወጃጀ ነው። መንገድ ከተሰራ በጣም ብዙ ጊዜ ሆኖታል። ነገር ግን አሁን አዲስ ቤት በጣም ያማረም፣ ማታ ደግሞ ሲበራ ማሳእያቸሆ። ቤት ካሰሩ ቤታቸው መሰራት ያሰባቸው እኛን አናግሩኝ።

ይሄ ቤት እንግዲህ መጨረሻ ላይ እንዴት እንደሚያምርና እንዴት ውብ እንደሆነ ያ ቤት ነው ወይስ ከምትሉ ሰርተን እናሳያችኋለን ማለት ነው። እንግዲህ እንደዚህ አይነት ቤት ኑሯችሁ ማን ያበጃጅልናል? እንዴት ሊያምር ይችላል? ፊኒሽንጉንስ በምን አይነት አሰራር መስራት አለብን? ብላችሁ ለምትጨነቁ ላውላይ ባለ ስልክ እያነሳችሁ መደወል ችላላችሁ። የትኛውም አካባቢ ላይ እየተንቀሳቀስ እንሰራለን። በየትኛውም አካባቢ ሄደን ስራችሁን እንደ ራሳችን አድርገን ሰርተን እናስረክባችኋለን። እጅግ በጣም ፈጣን የሆኑ ልጆችና በጣም ጎበዝ የሆኑ ልጆችን እያፈራው ነው። ኢንሻላህ እስካሁን በፊት በስራ ላይ መጉላላትና እንደዚህ ትንሽ የመጠበቅ እንትቶች ነበሩ፣ ችግሮች ነበሩ። እሱን ችግር እንቀርፋለን። እየደወላችሁ አናግሩን። ማንኛውንም ስራ ሰርተን እናስረክባችኋለን። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ እናመሰግናለን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ